በጣም ውድሻለሁ በጣም በጣም በቃ ሁሉን ነገር መወስዶ ለአንቺ ስጥሽ፣ ፈጣሪ እኔ ዓላማ ያሰብኩት ቦታ ያድርሰኝ እና አንቺ ለመጦር ያብቃኝ። በጣም ቢክቱን መግለጽ በቃ አልችልም። አንቺን እና በቃ ፈጣሪ ረጅም ጤናና ዕድሜ ይስጥሽ። ሌላ ምንም ልልሽ አልችልም አ ምን አልችልም። የሚገባሽን ሁሉ ነገር አድርጌ ለእኔ ያው ምንም አልፈልግም። ለአንቺ ነው የምኖሩ እስካሁን ድረስ ነው። በቃ በጣም እወድሻለሁ በጣም በጣም። ለእኛ ለልጆችሽ ብለሽ በጣም ብዙ መስዋዕትነት ከፍለሻል። በጣም ብዙ ወጣትነት ሽናተሻል፣ አረቄ ወተሽ፣ ጠላ ሰርተሽ፣ የሁሉ ነገር ብዙ ነገር ሰርተሻል። እንጀራ ጋግረሽ ለእኛ ብለሽ በቃ እድሜ ሽናተሻል። ና እማ ቤቴ ከጎኔቱንና ሁሉን ነገር ታሳካልኝ እንጂ በቃ እኔ ደርሼልሻለሁ አሉ አሁን ፈጣሪ ረጅም ጤና ያር ይስጣት። ብሪ ይመስገን። ለእናት ያለ ፍቅር፣ ለእናት ያለ አክብሮት፣ ለእናት ያለ ቦታ በጣም ደስ ይላል። በእኔ በጣም በጣም ሞድ ነው እናቱን የሚወድ ሰው። እና ፈጣሪ ከዚህ የበለጠ አብሮ ከፍ ያርግ። ወንድሜ ብሩክ ከምን አይነት ጓደኞች ጋር ነው ያደገው ከምን አይነት ማህበረሰብ ጋር ነው የኖረው የሚለውን ነገር እስቲ ትኪት ብትነግረኝ። እኔ ቡታጀራ ማርያም ሰፈር አለ እና እዛ ነው ያደግኩት። ለቤተክርስቲያን ቅርብ ነው ምናምን ጓደኞች